መኝ መኝ የእውነት ደርሷል ባህል ያ ማ ታቆም ስሜቱ ነ። አዎ እ ሴቶች ፊት እኔ መጀመሪያ ድንግልናዬ በፍላጎቴ ለመጠ ነው ፍልሃን ያጣሁት ድንግልናዬን ፍልሃ ላይ ድምናው ስንት አመት ነው መሰለሽ፣ ስምንት አመት ሆኖ ድንግልናዬን ካጣሁ። ከዛ በኋላ ግን አንደኛው ካለ አራ አንደኛ ለሁንኩም ምን አንደኛ ነው እኔ መርጣለሁ። ነገርኩሽ፣ የውነት ዝም ብለህ ማንንም ማሰፍ። ኧረ በኢየሱስ ለሴት ልጅ ትልቅ ብር አለኝ። የትኛውም ሴት ብትመጣ በትክክል ትል ታደርጋለሁ። ግን ምንድነው ከኔ ጎደለኝ እንድትይ ነው ማረግሽ፣ ሴቶችን ሳይደግ ታማኝ ጓደኛ፣ ታማኝ ምናምን ሳይሆን፣ አንቺ አሁን ከመጣሽ በትክክል ትሪ ታደርግሻለሁ። ከቤትሽ ላነሳሽ እችላለሁ። ቤትሽ መልስ ይችላል። መፈልጉኝ ትጠቀሚያለሽ፣ ትጮቻለሽ፣ ትስቂያለሽ። ከዛ ቻው ብዬሽ እሄዳለሁ። እንድታስቢ ነው ማረግ። እውነት ነው። እንደዛማ ካረግ ሰው እንዲያስብ ታደርጋለህ ማለት ነው። አዎ አዎ፣ ሰው ያስብሽ። ግን አንቺ አለማሰብ ነው ሰዎች ነው። አንተም ማሰብ አለብህ። ቆንጆ ጊዜ የሚባለው ምን አይነት ነው? እኔ አሁን ከምወዳት ልጅ ጋር አንድ አመት ስንቆይ ድንግል ነበረች። ሪሌሽንሽፕ አላ አሁን በጥሶላታል አንዱ የሚል ግን እኔ ሰው ማከብሮም አሁን በሰአቱ እኔ በጣም ሞዳ ልጅ አስራ ስምንት አመቷ እያለ እኔ ሀያ ሁለት አመቴ ነበር። አንድ አመት ሪሌሽንሽፕ ላይ ቆይተናል። ብታሚም ባታሚመው ምንም አልተፈጠረም። ያን ያህል እንዴት ልበልሽ እንዲ ለሴክስ ጉጉ ሰው አይደለሁም። ሴክስ የሚያስደስተው አይነት ሰው ነኝ፣ ግን ጉጉ አይደለሁም። ሴክስ የሚያስደስተኝ ደስ ብሏት ከምታረግ ሴት ጋር ነው እንጂ እኔ መወዳትን ልጅ ወይ አባልጌ በዚህ ገብቼ በዚህ እንዲህ እንደዚህ አይነት ሰው አደለውም። ግን ደስ ብሏት ሴክስ የምታረግ ሴት ከመጣች በደስታ አረጋለ እና ምን ልልሽ ነው አንድ አመት ያህል ከምወዳት ልጅ ጋር በየቀኑ እየተያየን ለአንድ አመት ያህል በዛ ቢባል በሳምንት አምስቴ፣ ስድስቴ እንገናኛለን፣ ግን ምንም አይነት ነገር ተፈጥሮ አያውቅም። ሳሳ ግን ሌላ ነገር ሌላ ነገር አልተፈጠም። እግዚአብሔርን ታማኝ ነ ታማኝ መሆን ሳይሆን እንዴ ልበልስ? እንዴ የት ይሄድብኛል ብዬ ነበር ማስበው። ያን ኦኬ። ግን እርግጥ እሷ ላይ ስህተት እንደሰሩ ይገባኛል። ግን ስህተትም ቢሆን ይሁን ነው። አሁን እኔ ከእሷ ጋር አመት ስቆይ ብዙ ጊዜ እሷ እና ራሷን አሳልፋኝ ሰጥታ ታውቃለች። አብራኝ ተኝታ ታውቃለች። ብዙ ነገር አድርገን እናውቃለን። ግን ምንም ነገር አላረኳትም፣ አልተደራረግንም ነው። ጎበዝ ነህ። እግዚአብሔር እኔ አድናቂ ነኝ። ከእኔ ቀጥሎ የመጣው ሰውዬ ገነጠላ ገነጠላል። መዳና ለሚገንጥለው ግን እሷም ምን መሰለሽ፣ ሴቶች ምን የሚባል አባባል አለ ሴት ልጅ የበዳትን እንጂ የረዳትን አታስታውስም ይባላል። እውነት አደል? አሁን ቤቢ ይስምኝማ፣ አንቺ አሁን በህይወትሽ ብዙ ሰው አልረዳሽም? ብዙ ሰው አላገዘሽም? ከኢትዮጵያ ለመውጣት ሊሆን ይችላል። ገንዘብ ማበደርም ሊሆን ይችላል። ስራ ማስቀጠርም ሊሆን ይችላል። ፓስፖርት ማውጣትም ሊሆን ይችላል። ብዙ የተባበረች ሰው የለም ነው በእንደዛ ደረጃ ነው የተባበረኝ። የለም የወሰዱኝ ወንድሞቼ ናቸው። እና ወንድሞችሽንም እኮ ምትረሺበት እታይ ማለት አይ፣ የሴቶች ላይ ፋንቻውን በደፈናው ማንም አልረዳኝም አለሽ እንጂ ብዙ ሴቶች በየቀኑ ሚሊየን ወንዶች ይረዷቸዋል። ሚሊየን ወንዶች ስልሽ ነው። ታክሲ ላይ አስር ብር መክፈል ሊሆን ይችላል። ብትቸገሪውን ነገር ማድረግም ሊሆን ይችላል። በጣም በጣም በብዙ ነገር ሊረዳሽ ይችላል ወንድ። ግን የረዳትን ሴቶች የረዳሽን አስታውሺ። ቢታይ አታስታውስም ግን ሳትፈልግም ይሁን ፈልጋ የደከላትን ሰው ታስታውሳለች። እንደዛ ነው የሚባሉ። እሱን አሁን ወረቀቴን አስጀምርልኝ ቶሎ። እዚህ ሆነ አደለም እኮ የሚጀመረው፣ መሆንዬ አይ ነው። ዝም ብለሽ የፊያንሴ የሚባለው ቪዛ ላክልኝ፣ በፊያንሴ ከዛ በኋላ ጥልኝ አ ጥዬሽ ከሄድኩማ መቁረጥ መግባት አልፈልግም። ለምን ትገቢያለሽ? ፒዛ እንደ ፈጥ ካረኩ እንደ ከጎዳው ያስገቡኛል። እንደ ሀገር ቤት እኮ አይደለም። በገንዘብ ወይ በምናምን የምታልፈው ነገር አይደለም አሜሪካ። ባለጌ የጨዋ ቋንቋ ተጠቀም። አሳዳጊ የበደለ ይላል። ቁጭ ብለ አይታ አይታ እየሰማኝ፣ አባ ደስታ የምትባል ሰው እየሰማ ቁጭ ብለ ሞን ለምን ነው ነው ሞኒተር የማይሰጠኝ አንተ ቤት አንቺ በደንብ ጊፍት ስለማትሰጭ። አንተ እኔን ነው የምትፈልገው? ጊፍትህን ብቻ ነው አንተ። እንደዚህማ መሆን የለብህም ጊፍት ብቻ እኔ አሁን ጆይን ብዬ መሆን እየናፈርከው ይልን ስል ባቡር ላኪ እንዲህ ላኪ ስትል። አዎ የቤቱ ምን አለ መሰለሽ ስትገቢ ገና ባቡር መላክ አለብሽ። ምን አለ መሰለሽ ስፔሻል ትሪትመንት እንዲያጋጥምሽ ስፔሻል ስሞሆናል እንኳን ውጭ ሀገር ሆነሽ እዚህ ሀገር ያሉትም እኮ ሲገቡ እኮ አንቺ የምታደርጉት ምንድን ነው? የምን ቁጥ ቁጥ ነው? አበባ መስጠት፣ አንድ አበባ መስጠት። እኔ እኮ የሚገርመው ማለት ነው አንቺ አሁን ለኔ አንድ ባቡር ነው ሁለት ባቡር ሰጥተሽን ታውቂያለሽ? እርግጥ ግን 28 ሌቭል ገብተሻል። 28 ሌቭል ስትገቢ እርግጠኛ ነኝ በሚሊየን ኮይን አውርደሻል። ግን እኔ ጋር መተሽ የምትሰጫት እቺ የሁለት መቶ ኮይን ያሳስባችኋል። ምን አይነት ሰው ነው ነው? ግን እኔ አንዳንዴ ምን አይነት ሰው ነው? አንዷን ባለፈው እንዲሁ ኒኪታ ነው ንቅቅቷ የምትባላለች እናንተ ሀገር ቻኒኪታ ነው ንቅቀቷ የምትባላለች እና ክርስቶስ ምስክሬ ነው፣ አይጥ ነው የምትመስለው። ጥቁር አፍሪካዊ እንትኖቹ ቆይ ቆይ ስ ግን እኔ አንድ ቀን አንድም ነገር ሳይጎልባት ቤት ያስገብቼ አስቂያት፣ ትሪት አድርጌያት፣ ገብታ አስተዋወቃ የፈለገችው ምናምን ከዛም አንድ አስር ኮፍያ ትሰጥና አንተ ለገንዘብ ብቻ ነው የምትፈልጉ፣ እንዲህ ለጊፍት ብቻ መቼ ጊፍቱ ተሰጠኝ። አንቺ አሁን ለጊፍት ብቻ ነው የምትፈልገኝ ማለት ያለብሽ ቢያንስ አንበሳ ምናምን ሰጠሽ የምታውቂ ቢሆን እኔ አንበሳ ከማወርድልህ፣ አይ ማለት አልፈልግም። በባንክ ልላክልህ አልፈልግም። ከዛበትን ገንዘብ ለከለ ጆብ ኢንጀክት ታረክ ይሻለኛል። አልፈልግም። አትላክልኝም። በውስጥ አትላክልኝም። እዚህ አንበሳ አትላክልኝም። ምንም አትላክልኝም። ግን ስሚኝማ እንደዛ ለምን ይሰማቸዋል እንደዛ አይሰማችሁ አይሰማኝም አንዱ እኮ ይማ አሁን አንድ ልጅ አለች እዚህ የሆነች ልጅ አለች ስማም ብጠራ ሊደብራት ይችላል ከሰማችሁ ልክ ጊፍት ጋላሪ ሪፍሬሽ የሚደረገው ማለት ነው እሑድ ማታ ስድስት ሰዓት እሑድ ማታ ስድስት ሰዓት ከስድስት ሰዓት ከሁለት ሲም ጌምም ተጮተችም አልተጮተችም አስራ አምስቱን ከአስራ አምስት ካልሞላላት ሰውዬውን ታኮርፈዋለች አስራአምስቱን ለመሙላት ስንት ኮይን ያስፈልጋል መሰለሽ? አስራአምስት ክፍት ጋላሪ፣ ቆይ አንድ የሚደምረው አስራአምስቱን ለመሙላት ስንት ያስፈልጋል አስራአምስት ሺህ አለ እስከዛን ሰባት ሺህ አምስት መቶ አለ ሀያ ሁለት ሺህ አምስት ሺህ አለ ሀያ ሰባት ሺህ ሶስት ሺህ ሲጨምር ሰላሳ ሺህ ድጋሚ ሶስት ሺህ ሰላሳ ሶስት ሺህ ከዛም በኋላ ሰላሳ ሰባት ሺህ አምስት መቶ እሺ። ከዛም በኋላ አራት ሺህ አለ አንድ ሺህ ከዛም በኋላ ሁለት ሺህ አለ አርባ ሶስት ሺህ ሁለት መቶ ኮይን ቆይ ልመልሰልሽ። እሷ ነው ስለደበረሽ። ማይ ጋድ እግዚአብሔርን አንተ ግን ሁለት ኮፍያ አርጊ ልስጥሽ። ሴቶች እንደዛ ናቸው። ኮፍያውን ገዝተህ ልበሰው ሲያስጠላ፣ እኔ መለሰልኝ ነው ይሄ ነገር። እና ታዲያ ምን አልሽ አንቺ? እንዲያርግ እንዲያርግ አልከኝ። ምን አርግልሽ? በሳምንት አንድ ቀን ድንገ ምን አደረግሽው ነገር ነው አሁን። ሰው ሲሰማ በጣም ብዙ ነገር የሰጠሽ ነው የሚመስለው አንቺ አሁን

እግዚአብሔር አዋቂ ነውና ይላል ይላል መጨረሻው ላይ አይደል? ያ ማዝሬታ ማኔል በጣም ነው የምወዳቸው። ዋው እኔም በጣም ነው የምወድክ መሆንዬ በእውነቱ። እና ደህና ደር መጽሐፍ ቅዱስ ስለሰበኩሽ ነው የምትወጂ ወልኩ ያ እሺ፣ እሺ፣ እሺ። ደህና ደር እሺ፣ እሺ። ደህና ደር ቴንክ ዩ ያ ያዕቆብ ከብሔርሳቤት ወደ ካህር እሺ፣ የያዕቆብ ታሪክ እንዴት መሰላችሁ? የሆነው ያዕቆብ አጭበርባሪ ነው። መጽሐፍ ቅዱስ ላይ ከማይመቹኝ እንትን